ኑሐሚን ከሆነ እንኳን ደግ አደረጉ። ወይ ምን እንዳደረገች ሳታውቂ ሆን እንኳን ደግ አደረገች። ምቹ እዛ ነው፣ ሌላ አደለም። ማዘን አይደለም ለእኔ ስትል መቼም። ወይዘሮ ዝናሽን ለመደብደብ ቤታችን ድረስ መጡ ነው ምን ያው ለባለፈው ብድር እኔ ም እኮ ለአብረን ይቀታ አርግ ለታሉ አር አንተ ምናልባት ያለ ሷ መኖር ስለማትችል ይሆናል አልመጡም እያሉ ውስጥ ጠይቆኝ ነበር። እና በቃ እንዲያውም ወደ ውስጥ እንግባ። የኑሐሚን እርግዝና በስህተት የተነገራት እንደነበርና ዛሬ ላይ ከዶክተሮቹ ጥሪ ተላልፎላትም ውጤት የሌላ ሴት እንደሆነና ኑሐሚን እንዳላረገዘች ተነግሯታል። ኑሐሚን በደስታ እየጨፈረች ነው። አባቴ ጋራ ያጣላኝ ነገር ምንም እንኳን ይህ ቢሆንም ነገር ግን አሁንም ቢሆን ለማስተካከል ዝግጁ ነኝ አባዬን ሄጄ ይህን ደስታ በስረዋለሁ አለች። ለአቶ ለይኮንም ለመናገር በጣም ተጣደፈች። እንዲሁም ለሌሎች ብቻ የኑሐሚንን እርግዝና የሰሙ ቤተሰቦች በሙሉ አንድ ባንድ ዛሬ ላይ ከእርግዝና ነጻ መሆኗን እንዲያውቁላትም አዋጅ ማወጅ አለብኝ በማለት ለራሷ ቃል ገባች። ወይዘሮ ገነትና ኤደን ግን የኑሐሚን እርግዝና ሀሰት መሆኑን ሲሰሙ በጣም ተደናግጠዋል። ምክንያቱም በኑሐሚን ላይ የሚፈጠረው መናደድ፣ መበሳጨት እነሱን እያስደስታቸው ስለነበረ። የኑሐሚን አባት ዛሬ እርግዝናዋ በትክክል እንዳልሆነ ሲሰማ ልጃቸውን ይቅርታ ጠይቀዋል። አቶ ላይኩን ልጅ ሳያስፈራም ልጄ እውነት ሆኖ እንኳን አርግዘሽ ብትወልጅ ኖሮ በእንክብካቤ እናሳድገዋለን ልጅ ምን ይጎዳል በማለት ኖሃሚን፣ ይህ ስጧት የተስፋ ቃል በጣም ደስ ይል ነበረ። ቢሆንም ግን በዛ በችግር ሰዓት ከጎኔ የሆነ ስላበረታታኝ በጣም የማመሰግነው አባዬ ፊቱን ዞሮብኝ ሳለ እንኳን አንተ ነበር ከጎኔ ሆነ ብዙህ ስትለኝ የነበርከው በማለት ለአቶ ላይኮን ምስጋና አቅርባላቸዋለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ ብያላችሁበት በአለም ዳርቻ ሰላማችሁ ይዛ እያልኩኝ ኖሃሚን ክፍል ሰላሳ ዘጠኝ ምን አዲስ ነገር አለ? ወይዘሮ ዝናሽ መቼም የኖሀሚንን ልጅ ልግደል ካለች በኋላ በልጆቻቸው አይን ሽላ ፈር ብለዋታል። በተለይ ናሆሚማ ከአንቺ ጋ እናቴ ብዬ ከምኖርስ ያንቺን ቤት ለቆ መሄድ ሳይሻል ይቀርም ብሏል። ዳግማዊም ቢሆን የኖሀሚንን ጽንስል ለማውጣት እየታገለች የነበረችውን ወይዘሮ ዝናሽን ነበረ አጓርዶ ሲናገራት የነበረው። ሆኖም በአንተ ምክንያት ህይወቴ ሊመሰቃቀል ነው። ለምን ወደ መጣበት ወደዛ አትመለስም? እያለችም የዳግማዊ መምጣት እረፍት ነስቷታልና እንዲመለስ አሁንም ጠይቀችው። ዳግማዊ ወይ ፍንከች፣ በጭራሽ አላድርገውም ብሏታል። ሆምም የእናቱ ድርጊት እጅግ በጣም አሳዝኖት ለአምራን ለፍቅረኛው የኔ እናት በጣም ነው የምታሳዝነው፣ ኑሐሚንን ጽንስኮ ልትገልባት ነበረ ይላታል። ይህኔ አምራን እና ምን ይጠበሳለችው ማለትም የኑሐሚን ጥላቻ ስላለባት ምን ጠበቃ ቆምላት እያለችም ተናዳለች። እንዴት የሰው ልጅ ይህን ያህል ጨካኝ ይሆናል? እናቴን በዚህ መንገድ አላውቃትም ነበረ። እንዴትስ እንዲህ ይደረጋል? እኔም እድሜ ዘመኔን የእርግማት ልጅ ሆኜ መቀጠል አልፈልግም በማለት በእናቱ በጣም ነበር ያዘንባት። አእምራንም ስለ ኑሐሚን እንኳን ለደንተው አልነበረም። ነገር ግን እርሷንም ቢሆን ስላልተቀበለቻትና ቤተሰቡንን ለምታወቅ በመጣችበት ሰዓት ገና ስናያት ይች ልጅ አልወደድናትም በማለት ከተንከራተተችና እርግዝና ከተፈጠረ በኋላም ለቤታችን እንድትኖር አልፈልግም፣ ናሆሚ ይች ልጅ ካልፈታህ እያሉ ሲያሰቃዩት እንደነበርና በነሱ ላይ ጥላቻ ስላለባትም ወይዘሮ ዝናሽ ምን ያህል አደገኛ ሴት እንደሆነችም ለናሆሚ ገልጻለታለች። ነን የሰማችው አምራን ወዲያውኑ ለኤርሚ ነበር የነገረችው። ጽንሱን እኮ ልታስወርድልህ ነበረ። ወይዘሮ ዝናሽ እና ወይዘሮ ገነት ሰምተው ነበረ ኑሐሚን ከውርጃ የዳነችው በማለት ለኤርሚ ነገረችው። ኤርሚ ልጄ ልትገልብ ይኖሯል እያለን በጣም አበደ። ውስጡም እየተናደድና እየተበሳጨ፣ ወይዘሮ ዝናችን አንዳች ነገር ማድረግ አለብኝ በማለትም ወሰነ። ግቢ ድረስ በመምጣትም ከናሆም ጋራ ማሽራ ቀለጠ። እናትህ እንዴት ልጅ ልትገልብኝ አሰበች? እንዴትስ በዚህ ልክ ደፋርናት? እያለም ድንጋይ ማነሳ ሆሜ ጋራም እርስ በርስ ግብግብ ተያያዙ። ተዋከሱም፣ ብቻ እስከሚበቃቸው ድረስ ሁላቸውም እንዳቅማቸው ተፋለሙ። ወይዘሮ ዝናሽ ከጠቡ ደርሳ ለመገልገል ሞከረች። ነገር ግን ጠቡ ለራሷም ነበር የተረፋት። አፍና በአፍንጫዋ ደም እስኪፈስ ነበረ የኤርሚን ቦክስ የቀመሰችው። ሆኖም መሬት ላይ ተዘረራ። ወዲያው ነው ዳግማዊ ደረሰላት። ዳግማዊ እንዴት ትገላታለህ? ሴት እንዴት ትማታለህ? በማለት ለሁለት ኤርሚን ዘረሩት። ኤርሚ ክፉኛ ተጎድቷል። ምክንያቱም ለሁለት ተጋግዘው ስለደበደቡት ናሆሚን ምክንያትም ካላቸው እርስ በርስ መቀናናት የተነሳ አሁን ዳግማዊ ይወስዳታል። በሌላ በኩል ናሆሚ በዚህ አጣብቅኝ ውስጥ ያለው ኤርሚ እስከ ህይወት ፍቅታ ድረስ መፋለም እንዳለበት ራሱንም እያሳመነ ይመስላል። አቶ ለኮንም የወይዘሮ ዝናሽናይን ላለማየት ወደ አቶ ተሰማ ቤት ነበር የመጡት። ምክንያቱም የኖሃሚንን ልጅ ለመግደል ካሰበችበት ሰዓት ጀምሮ ከዚህ በኋላ ሚስት አይደለሽም፣ እኔናንቺ በትዳር አንቀጥልም፣ በዚህ ልክ ክፉና ጨካ የሆነች እኔ ጋ እንዴት አብረን እንኖራለን? እንዴት ሰው ልጅ በሰው ልጅ ይጨክናል? በማለት በተለይ ደግሞ የእናትነትን ስሜት የምታውቀው ወይዘሮ ዝናሽ ነገር ግን የኑሐሚንን ጽንስ ካላስወረድኩ ሞቼ ይገኛለሁ ስላለችም እጅግ በጣም ላይናቸው ጠልተዋታል። ሆኖም አሁን ወደነ አቶ ተሰማ ቤት ሲሄዱ ወይዘሮ ገነትና ኤደን ጉድ ጉድ ማለት ጀምረዋል። ምክንያቱም ካሁን አሁን ቤት ሊገዛላቸው ነው፣ ስሙ በአቶ ተሰማ ስም ሲሆን እኛም አብረን መግባት ይኖርብናል በምንም ብለን ይህንን ግብ ማሳካት ይኖርብናል፣ በማለት እናትና ልጅ በተመካከሩት መሰረት አሁን የታመመውን አቶ ለይኩን መጥቼ ሳልጠይቅህ አቶ ተሰማ ይቅር በለኝ አሉ ወይዘሮ ገነት እኔ። አቶ ለይኩንም አይ፣ ምንም ችግር የለውም ማንኛውም፣ ግን ይህ ቤተሰብ እንደዚህ ተሰባስቦ በማየት እጅግ በጣም ደስተኛ ነኝ። ወደፊትም ቢሆን ሰላማችሁን፣ ፍቅራችሁን አይለውጥባችሁ በማለት መርቋቸው ኑሐሚንም ከሕክምና የያዘችውን ወረቀት ማለትም ነፍሰ ጡር እንዳልሆነች የሚያረጋግጠውን ወረቀት ይዛ እየበረረች ነበረ፣ ከቤት የተከሰተችው። በመጀመሪያ ይህንን ደስታ ለአቶ ላይኩን ደውዬ መናገር ይኖርብኛል ስትል፣ ወዲያውኑም አስጠነቀቀቻቸው። ምን ደስታ ይሆን ይዘሽ የምትመጪው? በማለት በጉጉት ጠበቋት። እርሷም በጣም ትልቅ ደስታ ነው እያለችም እየፈነደቀች፣ ፊቷ እንደ ፀሐይ እያበራ ነበረ፣ ወደ ቤት የተከሰተችው። ሆኖም ወዲያውኑም የያዘችውን ወረቀት ይሄውላችሁ፣ እኔኮ ነፍሰ ጡር አይደለውም የተሰጠውት በጊዜው ወረቀቱ የተሳሳተ ነበረ። ነገር ግን እኔ እንደገና ተመርምሬ ነፍሰ ጡር እንዳልሆንኩኝ ተነግሮኛል አለቻቸው። ወረቀቱንም አነበቡት፣ አረጋገጡ። ኤደን በጣም ተናደደች። ምክንያቱም ኖሃሚንን ውድቀቷን ትፈልግ ነበርና፣ አቶ ተሰማም ውጤቱን እንደዚያ አንብበው ከተረዱ በኋላ ልጃቸውን ይቅርታ ጠየቁ። ያኔ በሆነ ባል ሆነው በጣም ተናድጄ ስሜታዊ ሁኜ በተናገርኩሽ ይቅርታ። ምንም አባይ ብትናደድብኝ አይፈረድብህም፣ ካለን ችግር እንደገና ሌላ ችግር ተጨምሮብን እኮ ነው። እናም በአንተ ምንም አይነት ቂም የለኝም በማለትም ነገረችው። ሌይኩን በበኩላቸው ልጄ ልጅስ ልጅ ነው፣ ምን ችግር አለ? ቢወለድም እኮ ተንከባክበን እናሳድገው ነበረ። ሆኖም እስኪ ወደፊት ለሚመጡት ነገሮች በህይወት ጥንቃቄ አድርጊ በማለት እየመከሯት ነው። ሌላኛው እንግዲህ ዳግማዊ ኑሐሚንን በጣም እየወደዳት መጥቷል። አንም ለመጠየቅ መጥቶ ነበረ። ታዲያ ካላቸው መግባባት የተነሳ ፈራተባ እያለችም ከዛ ቤት እንዳይቆይ መጣበት እንዲመለስም ጮክ ብላ ነበር የተናገረችው። አቶ ተሰማ ደግሞ ይሄ ማነው አስተያየቱም ደስ ሳይል በማለት ልክ ኤርሚ የሰራው ፋወል አይነት አሁንም ልጅን ያበላሽብኛል በሚል ስሜት ክፉኛ ዳግማዊን ፈርቶታል። ዳግማዊም ወደውኑ በመደናገጥ እዛ ቤት በመውጣትም ወደ መጣበት ተመልሷል። ታዲያ አቶ ስስማ ምን ፈልጎ ነው ወደዚህ ቤት የመጣው በማለት ኑሐሚንን ሲጠይቃት አቶ ላይኮንን ሊያናግሩት የሚፈልጉት አንዳንድ ጉዳዮች እንዳሉት አድርጋ ነበር ስትናገር የነበረው። ሌላኛው እንግዲህ አእምራን እዛ ቤት መመለስ ትፈልጋለች ናሆሜ ለእናቱ ሲጠይቃት እናቱ ፍቃደኛ አልሆነችለትም። ሆንም እስከ መጨረሻ ናሆሜ ተበሳጭቶ ያንችን ቤት ጥሎ ከመውጣቱ ውጭ ምን አማራጭ አለኝ፣ በጣም እያስጠላሽ ነው በማለት ሻንጣውን ይዞ ጠቅሎ ሊወጣ ነበረ። እባክህ ልጅ ታክስ እያለችም ተንበርግካ ይቅርታ ጠየቀችው። ሌላኛው እንግዲህ አባቱን ጥይቃ ወደነ አቶ ተሰማ ቤት ለመሄድ ሲል ኑሐሚን ተቀበለችው አሚንም በሷ ምክንያት ከእናቱ ጋር እየተጣላውና ሆምን ይቅርታ ጠየቀችው። አይ ምንም አይደለ፣ እናቴ እኮ ልጅሽን ልትገልብሽ ነበረ፣ ነው አንቺ ይቅርታ ልትጠይቅኝ የምትችይው፣ ይልቁንስን ይቅርታ ጠይቅሻለሁ አላት። ሆኖም አሁን የተፈጠረው የእርግዝና ነገር በስህተት እንደሆነና ውጤት የሌላ ሴት ውጤት እንደነበረም አስረድተዋለች። ታዲያ ሁሉንም እስኪ ውስጥ ገብተን እናወራዋለን በማለት ወደ ውስጥም ይዛው ገብታለች። ማለትም ከእናቱ አቶ ተሰማ ቤት ገብተው አሁን አንዳንድ ነገሮችን ለማውራት ወደፊት ምቅድ ይዘዋል። በቀጣይ ክፍልስ ምን አዲስ ትዕይንት እንመለከታለን? ኑሐሚን ድራማ እንግዲህ እንዳዴ ድራማ ቦክሶች እና ጡጫዎች እየበዙበት መጥተዋል። በማንኛውም በቀጣይ ክፍል ምን አዲስ ትዕይንት እንመለከት ይሆናል? ተከታትዬ የማቀርብላችሁ ይሆናል። ቻናሌ አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትትና እየጠየቁ ለሳሬ እዚሁ ተሰናበትኳችሁ። ባይ ባይ።